ሰላም ሰላም ሰላም ሰላም፣ ውድና የተከበራችሁ የኔ ተወዳጅና እንቁ ፋሚሊዎች እንደምን ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተም በያላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ ፋሚሊዎች ዛሬም እንደተለመደው በአንድ ቪዲዮ እናንተ መጥቻለሁ ማለት ነው። እንግዲህ ፋሚሊዎች በባለፈው ቪዲዮ በጣም ብዙ ነገር ተናግሬያለሁ። በጣም ብዙ ያሰብኩትም ነገር እንደነበረ እንግዲህም እንደዛውም ደግሞ በጣም ብዙ የተበላሹ ነገሮች እንደነበሩ በጣም ብዙ ነገሮችን ብቻ ለማውራት ሞክር ያለው። ስለዚህ ፋይልም ጭምር ማለት ነው። አብዛኞቻችሁ አንተ ከአላህ ታገኘዋለህ፣ ከእግዚአብሔር ታገኘዋለህ። ይሄን ፋይል ግን አቃጥለው አታውጣው፣ ምንም አያደርግም። እነዚህ ጆች በደስታ ቢኖሩ ነው የሚሻለው። ኤቭሪቲንግ በጣም ብዙ ነገሮችን ስትሉ ስታደርጉ የነበራችሁ ያላችሁ ኮመንት ላይ እንደዛው ደግሞ ፋይሉን ለአብርሃም በቀጥታ ስጠው የምትሉ አላችሁ። እንደዛውም ደግሞ ግዴታ ሩታ ታውጣው ለሩታ ነው ፋይሉ መስጠት ያለበት ብላችሁ ፋይሉን ለሩታ ስጣት፣ ኮመንት እየጻፋችሁ የነበራችሁ አላችሁ። እንደኔ የሄርሜላን ማስፈራሪያ ደግሞ ብትሰሙ ለሄርሜላ ይስጣት ብላችሁ ደግሞ የምትኮምቱ ልትኖሩ ይችላላችሁ ብዬ አስባለሁ። ምክንያቱም ይሄ ፋይል ለማንም ሰጠው ለማንም እኔ ጋር መቅረቱ አይቀርም፣ ምክንያቱም በዲጂታል ነገር የተያዘም ጭምር ስለሆነ ማለት ነውና ፋሚሊን የምን ለማለት ፈልጌ ነው እንደ አብዛኞቻችሁ ኮመንት እኔ የራሴ ህይወት እስካል ተስተካከለ ድረስ የሰውን ህይወት ማበላሸት ምንም ጥቅም የለውም፣ ለኔ ምንም ጥቅም የለውም። ሲጀመር አሁን አብርሃም እና ሩታ ደስ የሚል ህይወት ላይ ናቸው፣ ቆንጆ ላይፍ ላይ ናቸው። ብቻ በጣም ብዙ ነገሮችን ከልጆቹ ከልጃቸው ጋር ከሩታም ጋር ያለውን ታይም አላ አደለም እያሳለፈ ያሉበት ታይም ነው። ትናንትና ያየሁት ቪዲዮ ያን ያን የሚጠቁም ነውና እኔ የራሴን ህይወት ማስተካከል ነበር ሀሳቤ። ፍቅረኛዬን፣ ህይወቴ ያልኳትን ልጅ፣ እኔ አብርሃምን አፍቅሬዋለሁ። እኔ ከአብርሃም ጋር ነው መሆን የምፈልገው፣ ኤቭሪቲንግ፣ በጣም ብዙ ነገሮችን ስትል፣ እንደዚውም ደግሞ አብርሃም እንደ ጎዳት ስታወራ፣ እንደዚውም ደግሞ ተመልሳ ለሩታ ልብስ መግዛት፣ አብርሃምና ሩታ አንድ ላይ እንዲሆኑ መመኘት፣ ኤቭሪቲንግ፣ በጣም ብዙ የሆነ ብዙ ግብ ያሉ ነገሮችን ትሰራ አይቻታለሁ። እና ፋሚሊዎችን ምልላችሁ ፈልጌ ነው እኔ ይሄንን ፋይል እጄ እንዲገባ የፈለኩት እኔ ጋ እንዲሆን የፈለኩት እዚህ ረዴት አልጋ ይዘው በነበረበት ታይም ነው። እና ያ ሰዓት እርግጥ ነው ነገሮችን እንደዚህ ፊክስ ለማድረግ ቀላል ላይሆን ይችላል። ምክንያቱም አብዛኞቹ አዲስ አበባ ውስጥ የሚገኙ ዩቲበር እነ ዳኒ፣ እነ ጽጌ፣ ብዙ እነ ኢሳ ምናምን በጣም ብዙዎቹ አንድ ላይ ስለነበሩ ይሄ ነገር ማሰብ በጣም ከባድ ነው። እነሱም ለመጠንቀቅ ሊከብዳቸው ይችላል። አላቅም፣ ግን በዛች ሰዓት ነው እኔ እንደዚህ አይነት ነገሮች እጄ ጋ ምክንያቱም የሆነ ሰዓት ሊጠቅመኝ ይችላል ብዬ ነው ያሰብኩት። እንደ ሌላ ሰው ወይም እንደ ክፉ አሳቢ ወይ ደግሞ ይሄ ነገር ሚዲያ ላይ ወጥቶ አይደለም የአብርሃምን አይነት ትዳር ሌላም ትልቅ ጠንካራ የሚባል ብዬ ያለው ባለፈው ተናግሬ ያለውና ትልቅ ወይም ጠንካራ የሚባልን ትዳርም ሊያፈርስ ይችላል። ስለዚህ ይሄ ነገር ሚዲያ ላይ መውጣቱን እንኳን እናንተን ማልደግፈው እኔ እኔ አብርሃም ከፍቅረኛ ጋር ወይም ከእኔ ህይወት ጋር የነበረውን ግንኙነት ማቋረጥ ወይም መቁረጥ ብቻ ነበር የኔ ሀሳብ። እውነቱን ለመናገር እውነቱንም ነው እየነገርኳቸው ያለሁት ና እንዲቆረጥ ብቻ ነው በዚህ ነገር ስጋት ገብቶት ትንሽ ፈርቶም ይሁን አላቅም ብቻ ትንሽ ግን ያቺን ነገር ይመት እንዲቆርጠው ነው። ይሄ ነገር ግን ከአብርሃም አልፎ ሄርሜላም ጋር ሌላ ትልቅ ስጋት ፈጥሯል። በጣም እኔ ራሴን አጠፋለሁ ይሄን ፋይል ካላጠፋሁ፣ ይሄ ፋይል እኔ እንትን ካይኩም ነው ብቻ፣ በጣም ብዙ ነገር እያወራች ነበር። እኔ ፋይሉን ስለ ሄርሜላ በእርግጥ ነገሮችን በዚህ መልኩ አስበው ምናምን ላይሆን ይችላል። እንደዚህ አይነት ነገሮች ሲፍ ሲፈጽሙ ወይም ሲያደርጉ ሲታዩም፣ እንደዚህ አይነት ነገሮችን በዚህ መልኩ አስበው ላይሆን ይችላል። እነሱ ያደርጉት ግን ከአንድ ከባት ዳር ወንድም ይሁን ኤቭሪቲንግ እና የማይጠበቅ ነገር ነው ይሄ ፋይል። አንደኛ፣ ሁለተኛ ነገር ደግሞ ሄርሜላ ሰሙኑን ቲክቶክ ላይ እየለቀቀቻቸው ያለችው ቪዲዮዎች ነገሮች ወዴት እያመራ እንደነበረ እየወደደችው ተወደውም እንደነበረ ኤቭሪቲንግ፣ በጣም ብዙ ነገሮችን ስታረግ የነበረች ሰው እንደነበረች በዳም በግልጽ የሚያሳይ ነው። በቃ በግልጽ የሚያሳይ ነው ለነገሮች ማለት ነው። እና በጣም ብዙ ነገሮችን አይታችኋል አብዛኞቻችሁ በጣም ብዙ ነገሮች አሉ የተፈጠሩ፣ እና እኔ እናንተ ኮመንት ላይ እንደጻፋችሁት አላደርግም። በቃ እኔ ጥቅም አለ የለውም፣ ጥቅም የለውም። እኔ ይሄንን ፋይል ይዤ ሄጄ እንችሩታ ይሄ ይሄ ነገር አብርሃም ሲያደርገው የነበረ ነው ብዬ እዛ ሄ ለሄርሜላ ሄጄ ለአብርሃም ምንም ጥቅም የለውም። ምክንያቱም እኔ እሷ ፈልጋብላለች አንድ ልጅ ኮመንት ላይ በዚህ መንገድ እሷ ያገኛት አልለኩን አታስቡ አለች። ምክንያቱም እሷ ሄደች በቃ ሄደች ሄደች ነው ሲጀመር። ለሄድ የፈለገን ሰው ብንይዘው ማስረፈድ እንጂ ማቆየት አንችልም። የትኛውም ሰው ይሄን አባባል በደንብ ያቋልም፣ ደግሞ ብዙ ጊዜ ተግባራዊ የሚሆን ነገር ስለሆነ ማለት ነው። በጣም ብዙ ጊዜ ተግባራዊ የሚሆን ነገር ስለሆነ ይሄን ነገር ማድረግ አችልም። ስለዚህ የሰው ህይወት ከምታበላሽ ፋይሉን አቃጥለው አጥፈው፣ አንተ ጋር መሆን የለበትም፣ በቃ ከአንተ ጋር መሆን የለበትም ምናምን ብዬ ነገሮችን አላ ቀለል አድርጋችሁ የማየት ያህል ነው እያሰባችሁ ያላችሁት። እና እኔ ግን የዚህ ፋይል ክብደት ስለማቅ የዚህ ፋይል ክብደት ስለማቅ ነው ነገሮችን በዚህ መልኩ በቃ ያበላሸዋል። ለምንድን ነው እኔ ደግሞ የሰው ሕይወት መበጠበጠው ብዬ ማስብ ያለው ግን ይሄ ፋይል የኔን ሕይወት የማስተካከል አቅም ካለው እርግጠኛው ነኝ ነው የምነግራችሁ ፋሚሊያዝ ለእናንተ በግልጽ ነው ማሳያችሁ ምክንያቱም ሚዲያ ላይ የወጣ ነገር ነገሮችን የሆነ ማባባሱ ስለማይቀር ማለት ነው፣ በግልጽ ስለማይቀር። ስለዚህ ይሄን ነገር በእርግጠኛነት ኔ ህይወቴን ይመልሰዋል በቃ ፍቅሬን፣ ትዳሬን፣ ይህ ሁሉ ዘመን የለፋውበትን ነገር እጅ ያስገባልኛል ብዬ ካሰብኩኝ ና እውነትም የሚያደርገው ከሆነ ከማድረጉ ዶላለ ግን ደግሞ እንዳንዳንዳቸው ሀሳብ እንዳንዳንድ ሰው ሀሳብ ደግሞ ይሄ ነገር አቅም የለውም ብዬም ወደ ባሰም እየመጣው ስለሆነ ይሄን ያልኳችሁ። ምክንያቱም አንዴ የሄደን ሰው ማስረፈድ እንጂ ማስቀረጥ አንችልም የሚሉት አባባሎችም በግልጽ እየሰሩ ስለሆነ ማለት ነው። እንግዲያስ ፋሚሊዎቼ፣ እኔ ከዚህ በተረፈ ስለ አብርሽና ስለ ሩታ ምንሆን ስለ ሄርሜላ ምንም ነገር ማለት አልፈልግም። በቃ እኔ የአብርሽና የሩታን አንድነት እፈልገዋለሁ። እኔ የራሴን ህይወት ስለነካብኝና በሚስትና በርስት ነዋ በአይኔ ስለመጣብኝ ነው። እኔም እሱ ጋር በአይኔ ሄድኩበት ባለትዳር ነው። የልጅ አባት ነው። ይሄ ነገር ሩታ ሳትወልዶ ቢሆንም እርጉዝ እያለች ግን ነበር ይሄ ነገር። ስለዚህ ይህ ልጅ ኦንሊ እርጉዝ እያለች ባት ሆን አንድ ሰው በእግዚአብሔርና በሰው ፊት እስካገባ ድረስ ለእሷ ታማኝ ሆኖ ፍቅር እየሰጠ መኖር ያለበት ለዚ ሴት ብቻ ነው። ከሌላ ሰው ጋር ፍቅር እንድማ ብቻ እኔ መማገጥም ይሁን መዳራትም በሉት በጣም ብዙ ብቻ ለብዙ ትዳሮች ፍቺ ማንኛ መንስኤም እሱ ስለሆነ ማለት ነው። ስለዚህ ኔ ፋሚሊዎቼ ነገሮችን ቀለል ለማድረግ ነው ያሰቡት አደለም። እኔ በፍቅር ውስጥ ለማፈቅረው ሰው ይህን መስዋት እየከፈልኩ የከፈልኩ ያሉት ስለማፈቅራት ከልቤ ስለመወዳት ህይወቴ ውስጥ ስላለች ኤቭሪቲንግ፣ የትኛውም ነገር ይሁ አደለም፣ ግን ነገሮችን እየፈጠሩ ይህን ሁሉ እርምጃ እየተጓዝክ ያለሁት እሷን ስለምወዳ ስለማፈቅራት በቃ ማጣት ስለማልፈልግ እሷን እርምጃ ብትጓዝም በጣም ብዙ ነገሮችን ከእኔ እንትን ብላ ለማየት ብትሞክርም እውቅናም ይሁን ገንዘብ ቢሸውዳትም ቪቲንግ በጣም ብዙ ነገር አለ። እኔም ውስጥ ያዘነበት የተቃጠርኩበት ያለቀስኩበት በጣም ብዙ ነገር አለ። እኔ ይህን ነገር እጄ ሊያስገባትም በጣም ብዙ መንገድና በጣም ብዙ ርቀት ሄጄ ነው እንጂ በቀላሉ እጄ ላይ አልመጣም። ይሄ ነገር ይሄንንም ነገር ደግሞ የሰውን ህይወት ለማበላሸት አልጠቀምበትም። የራሴን ህይወት ግን ለማስተካከል እጠቀምበታለሁ። እኔ የኔ ህይወት ተበላሽቶ የኔ ህይወት ተበላሽቶ የማንም ለማቀናት አልጥርም፣ አለ የማንም ለማቀናት አልጥርም። ግን እኔ የራሴን ህይወት አስተካክዬ የአብርሃም ህይወት ይበላሽም አይበላሽም አይመለከትም። በራሱ እጅ ነው የበላሽ፣ እኔ አይደለም የሚያበላሽት ይሄ ነገር ሲፈጸም ወይም ይሄ ነገር በተደረገበት ሰዓት ሩታ ብታይ፣ ሊጣሉ ወይም ደግሞ ሊለያዩ የሚችሉበት ታይም ነበር አይደለም ነው። ስለዚህ እኔ የራሴን ህይወት ግን አስተካክየበታለሁ አይደል። ስለዚህ ህይወት አይመለከተኝ ተናግሬያል። አንድነታቸውን፣ ፍቅራቸውን፣ ህይወታቸውን አልጠላም። እንደ አብርሃም አይነት ደግሞ ማንነት ላለው ሰው ምንም አይነት ነገር የሆነ ሪስክ ውስጥ ምራሱ የትኛውም ነገር ውስጥ ይገባል? በርግጠኝነት የምነግራችሁ ማለት ነው። እና አሁን ላይ በደስታ በፍቅር ነው ያለው ከሩታ ጋር። እኔ እቺ ልጅ መመለስ የማልችልበት የማልችል መስሎ ከታየኝ ይሄን ነገር ፈጽሞ ከእጅ አጠፋዋለሁ። ምክንያቱም እኔን ስለማይጠቅመኝ። ግን እሷን የምመለስበት አድቫንቴጅ ካለ ይሄን ነገር እጠቀምበታለሁ። በቃ በጣም ብዙ ጊዜ የደጋገምኩባችሁ መሰለኝ። ፋሚሊዎች ሀሳብ አስተያየታችሁን በግልጽ የምትናገሩ ቀጥታ ለሩታ መስጠት እንዳለበት ቀጥታ ለአብርሃም መስጠት እንዳለበት ቀጥታ እንደገና ሌላም ሌላም ነገር ማድረግ እንዳለብኝ ብቻ በጣም ብዙ ነገር እያወራችሁ የነበራችሁ ሰዎች አላችሁና ይሄን ፋይል ቢወጣ ባይዜ የአብርሃምና የሩታ ላይፍ ብቻ ያለ የሚበላሸው ሄርሜላም አለች። እሷም ራሴን ራሷን ለመጉዳት የምታስብ በጣም ብዙ ነገሮች አሉ። አሁንም ራሱ ሌላ ጭንቀትና ቴንሽን ውስጥ ያለች ልጅ ናት። ይሄ ነገር ሲጨመር ደግሞ ሞር ይባባሳል ነገሩ። ስለዚህ እኔ የእሷንም ሕይወት ማበለሸት አልፈልግም። ሕይወቷን እንዲጠፋ አልፈልግም። በቃ እኔ ራሴን አጠፋለሁ ይሄን ፋይል ካላወጣሁ በጣም ብዙ ነገር እያለች ስለነበር ማለት ነው። እና እሷም ይህን ፋይል እንድሰጣት እኔ ብሰጣቸውም ፋሚሊያንስ ቀደም እንዳልኳቸው ዲጂታላይዝ ነው፣ በሜሞሪ በፍላሽ በላፕቶፕ በኮምፒውተር ኤቭሪቲንግ ቦታ ሊቀመጥ የሚችል ነገር ነው። ሞባይል ስልክም ላይ ድንገት ብቻ ሰው ተቀብሎ ምናምን ሊሆን ይችላል ግን ዲዛይን ስላልኳችሁ እኔ ነገሮች ለማንም ብሰጥ መጥፋቱ እኔ ጋር መኖሩ እንዳለ ነው። ግን መውጣት ለምን ይወጣል? የሰው ህይወት ለማበላሸት ለማበላሸት መውጣት የለበትም። ስለዚህ ነገሮችን የምናስተካክል ከሆነ በሰላም መንገድ ማስተካከል፣ እኔም እሷን አግኝቼ ማናገርበት መንገድ ካለ እሷን አግኝቼ ማናገር፣ ያው ለማናገር እየጣርኩ ነው ምናምን እሷ ግድ የለሽ አለ እንዳንዳንድ ነገሮች ሁልጊዜ ስለ አብርሃም ስለ ሩታ ብቻ የምታወራቸው ነገሮች ደስ አይሉም። የሆነ አታሉ አብርሃምን ለመውሰድ ይመስላል የሚመስላል ኤቭሪቲንግ እኔ ሩታ ነጻ ልጅ ምናምን እያደረገቻት ይመስላል። የሆነ ስጦታ ምናምን እየገዛች እሷ ልጅ ያላት ሰው ናት። ከአብርሃም ልጅ ልጅ የሚባል ትልቅ ነገር ያላት ከአብርሃም ልጅ ደግሞ ምንም አይነት ሰው ሊለያይ አይችልም። ምንም አይነት ማንንም ሊለያይ አይችልም። ልጅ በቃ በባሌም በወሌ ተለያየ ሰው ይገናኛል። ይሄ ደግሞ የማይሆንም ነገር ነው። በቃ ልጅም ያለ አባት ያለ እናት ማድረግ የለበት። ስለዚህ እነዚህ ነገሮች በማስተዋል የምናደርጋቸው ነገሮች ናቸውና ለምሰጡኝ ሀሳብ፣ አስተያየት፣ ኮመንት በጣም በጣም ከልብ አድርጌ አመሰግናለሁ ፋሚሊዎቼ። እኔም አትፍረዱብኝ። እኔም የራሴን ሕይወት ለማስተካከል ነገሮችን በዚህ እርምጃ በዚህ ልክ እየተጓዝኩ ያሉት ብዬ አሁንም ለእናንተ በትስና ለማስረዳት እወዳለሁ። ፋሚሊዎቼ ቪዲዮ እስከ መጨረሻው ማየት ስላገዛችሁኝ ከልብ እያመሰገኝ ላይክ ሲ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እንገናኛለን። ሰላም ቆዩ።